ሁለት ስኪል ያላቸው ሰዎች ናቸው። ኮሚኒኬሽን ስኪል እና ኢሞሽናል ኢንቴሊጀንስ የሚባሉ ሁለት ስኪሎች ማለት ነው። እንግዲህ የሃርቫርድ ቢዝነስ ጥናት እንዳወጣው መሰረት ማለት ነው፣ ከቴክኒካል ስኪሎች ይልቅ ማለት ነው፣ ሶፍት ስኪሎች ማለት ነው፣ ሰማንያ አምስት ፐርሰንት የሚሆነውን ድርሻ ይዛሉ ለስኬታችን ማለት ነው። በቢዝነስ ሊሆን ይችላል፣ በሪሌሽንሽችን ከሰዎች ጋር ባለ ግንኙነት ሊሆን ይችላል። እነዚህ በሁለት ነገሮች እንግዲህ አለም ላይ እጅግ በጣም ኢምፖርታንት የሚባሉ ነገሮች እነዚህ ነገሮች ናቸዋለ። ወይ ገንዘብ እየሰራ ነው ወይ ደግሞ ከሰዎች ጋር ኮሚኒኬት እያረክ ነው። ከሰዎች ጋር ሪሌሽንሽፕ ላይ ነክ ያለው ሪሌሽንሽፕ እየሰራ ነው ያለው። ስለዚህ እነዚህ ደሞስት ኢምፖርታንት የሚባሉ ነገሮች ናቸው ማለት ነው። ስለዚህ በእነዚህ ሁለት ነገሮች ላይ ሰክሰስፉል ለመሆን እ በጣም ወሳኝ የሚባሉ ስኪሎች ሶፍት ስኪሎች ናቸው ማለት ነው። ሶፍት ስኪሎች ሲባል ኮሚኒኬሽን ስኪል እና ኢሞሽናል ኢንቴሊጀንሲ ማለት ነው። ስለዚህ በዚህ ጥናት መሰረት ሰማንያ አምስት ፐርሰንት የሚሆነውን ስኬትህን የሚወስነው ሶፍት ስኪል ነው ማለት ነው። ከቴክኒካል ስኪሎች 15 ፐርሰንት ብቻ ያን ያህል ብዙም 15 ፐርሰንት የሚያህል ብቻ ነው ለስኬት ኮንትሪቢዩት የሚያደርጉት ማለት ነው። ስለዚህ ዛሬ ማወራችሁ ከነዚህ ሶፍት ስኪሎች ውስጥ ከኢሞሽናል ኢንቴሊጀንስ እና ከኮሚኒኬሽን ስኪል ስለ ኮሚኒኬሽን ስኪል ላወራችሁ የፈለጉት ማለት ነው። አምስት ፖይንቶችን አንሳለው። ጉድ ኮሚኒኬተር ለመሆን ወይም ደግሞ ጥሩ ተግባቢ፣ ጥሩ የኮሚኒኬሽን ስኪል ሊኖራችሁ የሚረዱ አምስት ነጥቦች አሉ። እነዚህን አምስት ነጥቦች ነው ዛሬ በዚህ ቪዲዮ ላ አቀራቸው የፈለግኩት ማለት ነው። ሰው እነዚህን ከተገበራችሁ ጥሩ ኮሚኒኬተር ወይም ጥሩ ተግባቢ። ብዙ ጊዜ ተግባቢ ሲባል ወይም ኮሚኒኬተር ሲባል ሰዎችን ማታል ይመስናል፣ ማኒፕሌሽን ማድረግ ይመስናል። እነሱም ሊካተቱ ይችላሉ። እነሱ ነገሮች በእርግጥ ግን ደግሞ ከዛ ያለፉት ግን አምስት መሰረት ቤዚክ የሆኑ ነገሮች ነው ዛሬ በዚህ ቪዲዮ የምነግራችሁ ማለት ነው። ስለዚህ እነዚህ ነገሮች ከተገበራችሁ ጉድ ኮሚኒኬተር ወይም ደግሞ ጥሩ የኮሚኒኬሽን ስኪል ይኖራቸዋል ማለት ነው። ስለዚህ ያ ደግሞ ለቢዝነሳችሁ ሊሆን ይችላል ወይም ደግሞ በሪሌሽንሽፓችሁ ላይ ሊሆን ይችላል። አሪፍ ፐርፎም እንድታደረጉ ይረዳቸዋል። ሰው ወደ ቪዲዮ የመጀመሪያው ጉድ ኮሚኒኬተር ለመሆን ማወቅ ያለባችሁ ነገር ፐርሰፕሽን ኦቨር ኤወርድ ይባላል። ከቃል በላይ ዋናው መነጽር ነው። ማለትም ከምትናገሩት ነገር በላይ ዋናው ነገር ያ የምትናገሩት ለማን ነው የምትናገሩት የሚለውን ነገር ማወቅ አለባችሁ። የምታስተራት እናንተ ኮሚኒኬት የምታደርጉት ሰው ማን ነው፣ በዛ ሰው ጫማ ውስጥ ሆናችሁ ነገሩን ማሰብ ያስፈልጋችኋል ማለት ነው። ለምሳሌ የሆነ ሰማያዊ ያንጽ የምታደርጉ ለምሳሌ አይናችሁ ላይ ማለት ነው እንዳለ የምታዩት ነገር በአጠቃላይ ሰማያዊ ሆኖ ይታያችሁ። ልክ እነዛው ፐርሰፕሽን ማለት ያሉ ማለት ነው። እናንተ የምትናገሩት ነገር ለማን ነው የምትናገሩት በዛ በምትና ኮሚኒኬት ከምታደርጉት ሰው ያው በዛ ጫማ በዛ ሰው እጅ ጫማ ሰው ናችሁ ነገሩን መመልከት ይኖርባቸው ማለት ነው። ፐርሰፕሽናችሁ ብዙ ጊዜ ሰዎች ስንባል ከራሳችን አንጻር ነገሮችን ከፓስት ኤክስፔሪንሳችን ከዚህ በፊት በህይወት ውስጥ ካሳለፍነው ልምድ አንጻር ከፓስት ኤክስፔሪንሳችን አንጻር ነው ህይወትን የምንመለከተው ህይወትን የምንቃኘው ማለት ነው። ለምሳሌ በወንድ በጣም የተጎዳች ሴት ልጅ ማለት ነው፣ በሄደችበት ሁሉ ስለወንድ ሲወራ ወንዶች ደፋሪዎች፣ ጎጂዎች እንደሆኑ እንደዚህ አይነት ነገር ነው የሚቀረጽባት። ፐርሰፕሽኗ ይሄ ነው። ፓስት ያሳለፈችው ትሮማ ማለት ነው፣ ከዚህ በፊት ያሳለፈችው ህይወቷ ማለት ነው። የሚያሳያት ያንን ነገር ነው ማለት ነው። ስለዚህ ማወቅ ያለብን ነገር ምንድነው? ኮሚኒኬት ስናደርግ ማለት ነው እኛ ያሳለፍን ነው የህይወት ኤክስፔሪንስ ማለት ነው። ብዙ ጊዜ ከዛ አንጻር ስለሆነ ህይወትን የምናየው ነገር ግን ኮሚኒኬሽን አደረከ ከሰዎች ጋር ማወቅ ያለብንም ነገር ምንድነው፣ ከራሳችን አንፃር ብቻ ሳይሆን ከሰዎች አንፃር ነገሮችን ፐርሰፕሽናችንን ከሰዎች አንፃር ማየት ይኖርብናል። በሰዎች ጫማ ውስጥ ሆነን ነገሮችን መመልከት ይኖርብናል። ለምሳሌ ብዙ ጊዜ ሪሌሽንሺፕ ላይ ማለት ነው እኔ እንደ ወንድ ማስበው ምክንያቱም ወንድ እስከሆንኩም ድረስ ህይወትን ኤክስፔሪንስ ያደረኩት እንደ ወንድ ስለሆነ ነገሮችን ማየው እንደ አጠቃላይ እንደ ወንድ ነው። ለምሳሌ ሴት ልጅ ገንዘብ ትወዳለች የሚል ትሬንድ ብዙ ጊዜ ይንሰራፋል። ሁልጊዜ ብዙ ጊዜ ወንዶች ያንን ነገር ያስባል። ስለ ሪሌሽንሽፕ ሲያስቡ ሴቶች ገንዘብ ይደዋል ምናምን ነገር ማለት ነው። ሶ ነገር ግን በሴቶች ጫማ ደግሞ ሆነ ነገሮችን ደግሞ ማወቅ መቻል አለብን። ስለዚህ የመጀመሪያ ጉድ ኮሚኒኬተር ደግሞ ከፈለግ ማለት ነው ሰዎች በሰዎች ጫማ ውስጥ ሆነ ህይወትን ክራስ ኤክስፒርያንስ ብቻ መመዘን ብቻ ሳይሆን ከሰዎች ለምሳሌ፣ ስለ ሃይማኖት የምታወራ ከሆነ ለምሳሌ አንድ ኦርቶዶክስ የሆነ ወይም አንድ ፕሮቴስታንት የሆነ ሰው ስለሆነ ነገር ስታወራው ማለት ነው በዛ ሃይማኖቱ ላይ በዛ ያደገበት ኦልሬዲ ያደገበት ሃይማኖት ስለሆነ እምነቱ ስለሆነ ማለት ነው ያንን ባውንደሪ አልፈ እንደ ላይ ላይፈቅድልህ ይችላል ማለት ነው። ስለዚህ ከነሱ ፐርሰፕሽን አንፃር ነገሮችን መረዳትና ማወቅ ያስፈልጋል ማለት ነው። ሁለተኛው ዘኢጎ ይባላል ወይም ደግሞ ማን ስለሆንክ ነው ምንድነው ሰዎች ኮሚኒኬስ እናደርጋቸው ማለት ነው። ኢጓቸውን መንካት የለብንም። ለምሳሌ ሆነ ፋውል ሰርተው ወይም ደግሞ ስለሰርተው ማለት ነው ስህተት እንደሆኑ ባይዞኝ ማለት ነው። ሰዎች ስህተት እንደሆኑ ማወቅ ወይም ማመን አይፈልጉም ማለት ነው። ስለዚህ ስህተቱን ቀጥታ ስህተት እንደሆነ ከምትነግረው ይልቅ እቺ ነገር እኮ እንደዚህ ብታደርጋት፣ እቺ ነገር እኮ በዚህ እኩል ፊክስ ብታደርገው ብለህ ብትነግረው የተሻለ ይሆናል ማለት ነው። የተሻለ ከስህተቱ እንዲማር ልታደርገው ትሻለህ ማለት ነው። አለበለዚያ ግን ስህተት እንደሆነ ከነገርከው፣ ኢጎን ከነካኸው፣ አስቀድመህ ክብሩን ከነካኸው ማለት ነው። ትክክል አይደለም እንዴት ነው የምታስበው ምናምን ነገር ብለህ ኢጎ ለመንካት ክብሩን ለመንካት ከሞከር ከማለት ነው ዲፌንድ ለማድረግ ያንን ዲፌንድ መካኒዝም የሚፈጥረው ያንን ፕሮቴክት ለማድረግ ነው እንት የሚለው እንጂ የአንተን ሀሳብ ለመቀበል ፈቃደኛ አይሆንም ማለት ነው። ስለዚህ ኦል ታይም ማለት ነው ዲፌንድ ያደርጋል ዲፌንድ ለማድረግ የሚሞክረው ማለት ነው። ስለዚህ ራሱን ለማስከበር ነው ብዙ ልቀት የሚሄደው ማለት ነው። ስለዚህ ከዛ ይልቅ ማለት ነው ኢጎውን በማይነካ መልኩ ስህተት እንደሆነ ልታስረዳ የምትችልበትን መንገድ መፍጠር ይኖርባል ማለት ነው። አለበለዚያ ኮሚኒኬት አታደርግም ማለት ነው። ስለዚህ ሰከንድ ቲንግ ኢዝ ኢጎን መንካት የለብን፣ ክብሩን መንካት የለብን ቢሳፋት እንኳን ማለት ነው። እቺ ነገር እኮ በዚህ በኩል ብታረጋት ይሄን ነገር በዚህ አቅጣጫ ብታይ ምን ይመስላል ብለህ ክብሩን ሳትነካ መናገር ያለብን፣ ያለብዛ እየተግባባ እንድትመጣ ያግዛል ማለት ነው። ሦስተኛው ላንጉዌጅ ሼፕስ ሪያሊቲ ቃል አለምን መፍጠር ይችላል። የምናገረው ቃል ማለት ነው ስሜትን ብቻ ሳይሆን ስሜትን ለመግለጽ ብቻ ይመስለናል ብዙ ጊዜ ቃቶች የምንጠቀመው ማለት ነው ከዛ አልፎ ማለት ነው። ሪያሊቲ መፍጠር ይችላል የምናገር የምናወራው ካፋችን የምናወጣው ቃል ሪያሊቲ መፍጠር ይችላል ማለት ነው። ስለዚህ ለምሳሌ ሱቅ አንድ ሱቅ የሚሸጥ ሰው ማለት ነው የሆነ እቃ ብጠይቁትና የለም ቢላችሁ፣ ተመልሳችሁ ሌላ ጊዜ ብትልና አሁን የለም ቢላችሁ፣ ሁለት ሦስት ጊዜ ሄዳችሁ የለም ያንን ነገር ቢላችሁ ማለት ነው፣ እርግጠኛ ነኝ ሌላ ጊዜ ሄዳችሁ ያንን እዛ ሱቅ ሄዳችሁ ያንን እቃ አጠይቁም ማለት ነው። ምክንያቱም ኦልሬዲ የለም ስለተባላችሁ በተደጋጋሚ ማለት ነው ነገር ግን ለዛሬ አልቋል ቢላችሁ ማለት ነው። አይ ዛሬ እኮ ጨረስን ምናምን ነገር ቢላችሁ፣ ኦኬ ሶ አቅም አላችሁ ማለት ነው ያንን ያን የጠየቃችሁትን እቃ የመግዛት አቅም እንዳላቸው ትገነዘባላችሁ ማለት አልኮል ሊሆን እንደሚችል የምትገነዘቡት ማለት ሶ ምንድን ነው ይሄ የምትናገሩት ቃል ማለት ነው ሪያሊቲ ቤንዴ ማድረግ አቅም አለው ማለት ነው። ወይም ደግሞ አለምን የመፍጠር ሪያሊቲን የመፍጠር አቅም ስላለው ማለት ነው ሶ የምትናገሩትን ቃል ላይ ለምሳሌ አይኬንት የምትል ከሆነ አልችልም የምትል ከሆነ ማለት ነው። ይሄን ነገር አይሳካልኝ የምትል ከሆነ ማለት ነው። የትኛውም ላይ ለምሳሌ ኢንተርቪው ላይ ጆብ ኢንተርቪው ላይ ሊሆን ይችላል። ሪሌሽንሺፕ ላይ ቢሆን ይሄን በቃ ከዚህ በላይ አልችልም የምትላት ከሆነ የሆነ ሊድ እንደማታደርግ መምራት እንደማትችል አቅም እንደሌለ ነው። አቅም ቢስ አርጋ ነው አንተን ልታስብ የምትችለው ማለት ነው። ስለዚህ የምትናገረው ነገር ላይ ኬርፉል መሆን አለብን ማለት ነው። የምታወጣው ወርድ ሪያሊቲን ቤንድ ማድረግ ስለሚችል ማለት ነው። ለምሳሌ ቤት ላይ ራሱ ብዙ ጊዜ የምታስበው ከሆነ ሐኪሙ ማለት ነው ታማሚውን ው- ብሎ የሆነ የሚያዝን አይነት ነገር ድምጽ የሚያሰማ ሆ ሞትኩኝ፣ ምናምን ነገር ነው የሚለው ታካሚው ማለት ነው። ነገር ግን አይዞህ፣ ችግር የለም፣ በደቂቃዎች ውስጥ ትወጣለህ፣ ጨረሰ ሕክምናው ምናምን ነገር ቢል ቢያበረታታ ማለት ነው ሞቲቬት ቢያደርገው ግን ያ ነገር ሄዶ ማለት ነው ሪያሊቲ የሚፈጥ ከኢሞሽን አልፎ ሪያሊቲ ይፈጥርበታል ያ ልጅ ላይ ማለት ነው ያ ታካሚው ላይ ማለት ነው ስለዚህ እንዲበረታታ እንደው በፍጥነት ራሱ እንዲድን ሊያደርገው ይችላል ማለት ነው። ስለዚህ የምናገረው ወድ የምናገረው ቃል ሪያሊቲ የመፍጠር አቅም እንዳለው መገንዘብ ሊኖርብናል። ዛኔ ኔ ላይ ኮሚኒኬሽናችን ላይ ጎበዝ ማለት ነው። ስለዚህ ዩ ሃቭ ቱ ቢ ኬርፍል አባት ስለምትናገረው ቃል ማለት ነው። ሌላኛው ምንድነው ሊስኒንግ ዋት ስ ኖት ሴት ወይም ደግሞ ቦዲ ላንጉጅን መረዳት ማለት ነው። ሰዎች ብዙ ጊዜ ማለት ነው የሚፈሩት እና በጣም የሚፈልጉትን ነገር አይናገሩም ተብሎ ይታሰባል። በጣም የሚፈሩት ነገር አለ ያ ነገር ቃል አውጥቶ ላይናገሩ ይችላል። እጅግ በጣም የሚፈልጉትንም ነገር እንደዚያው ማለት ነው። ስለዚህ በቦዲ ላንጉጃቸው መስረት መረዳት መቻል አለብን ማለት ነው። ስለዚህ ቦዲ ላንጉጅ ስፔሻሊ ሪሌሽንሽፕ ላይ በጣም ደብራት መረዳት ለማሳደግ ቦዲ ላንጉጆችን አንደርስታንድ ማድረግ እጅግ በጣም ወሳኝ ነገር ነው ማለት ነው። የመጨረሻው ፕሮጀክሽን ነው፣ ራስን በመስታወት ት ይባላል ለምሳሌ ብዙ ጊዜ ሰዎች የሆነውን ነው ሌላ ሰዎች ላይ የሚፈ ለምሳሌ በጣም ሌባ የሆነ ሰው ሰው ሁሉ አጠቃላይ ማለት ነው ሌባ የሆነ ይመስላል ማለት ብዙ ጊዜ ኔቸራችን ማለት ነው እራሳችንን ሌሎች ሰዎች ላይ የመፈለግ ባህሪ አለብን። በጣም የዋህ የሆነ ሴት ሁሉም ሰው የዋህ ይመስላታል። ስለዚህ ይሄ ነገር ትክክል አለ? ምንድነው ይሄ ነገር? ጉድ ኮሚኒኬተር እንዳንሆን ያደረገን ይችላል፣ ማለት ነው። ምክንያቱም ሁሉም ነገር እኛ ላይ ያለ ፀባይ ሌላ ሰው ላይ ይኖራል ማለት አይደለም። ስለዚህ ፕሮጀክሽናችንን ማስተካከል አለብን ማለት ነው። ፕሮጀክሽናችንን ለማስተካከል ደግሞ ሰልፋዊ ሊነስ ያስፈልገናል ማለት ነው። ራሳችን በጣም የተገነዘብን ስንመጣ፣ ስለ ራሳችን ያለን ግንዛቤ የጨመረ ሲመጣ ማለት ነው የእኛ ፕሮጀክሽን ሰዎች ላይ መፈለግ እናቆማለን ማለት ነው። ስለዚህ ሰዎች ሌላ ናቸው፣ እኛ ሌላ ነን ማለት ነው። ስለዚህ አንተ የዋኩንክ ሁሉም ሰው የዋነ ማለት አይደለም። አንተ ሌባኩንክ ሌላውም ሌባ ነው ማለት አይደለም። ስለዚህ ምክንያቱም ለምሳሌ በጣም የሚቀና ሰው ሁሉም ሰው ቅናተኛ ይመስለውና ኮሚኒኬሽን ላይ ይቸገራል ማለት ነው። ስለዚህ ሁሉም ሁሉም ቦታ ላይ በሄደበት ቦታ ላይ ቅናትን ይፈልጋል ማለት ነው። ሆን ኢንሰኪር የሆንንበት ሆን ነገር ለምሳሌ ስለ ጸጉሩ ገበያ ያለ ሰው በአጠቃላይ በሄደበት ቦታ ላይ ማለት ነው የሚያየው ነገር የሚያተክሩ ነገር ስለ ጸጉር ሊሆን ይችላል ማለት ነው። ለምሳሌ በቁመቷ አጭ የሆነች ሴት አጫጭር ሆኑ ወንዶችን ስታይ ማለት ነው ልጠራት ትችላለች ማለት ነው። ማለት ኢንሰኪር የሆንንበት ነገር እኛን ፕሮጀክሽናችንን ብዙ ጊዜ ማለት ነው ፕሮጀክሽናችን ኢንሰኪር የሆንበት ነገር ሊሆን ስለሚችል ማለት ነው። ስለዚህ ያን ነገር ላይም ኬርፉል መሆን አለብን ማለት ነው። ስለዚህ እኛ የሆነው ነገር ሌላ ሰው ሆነ ማለት አይደለም ማለት ነው። ስለዚህ ፕሮጀክሽናችንን ኬርፉል መሆን አለብን ማለት ነው። እነዚህ አምስት ነገሮች በማስተካከል ጉድ ኮሚኒኬተር መሆን እንድንችል ያግዛል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ ረሳ ሀሳብ አስቴት ካላችሁ ኮመንት ላይ ያስቀምጡልኝ በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ